አንድ ቴዲ የሚባል ሰውዬ መጣ። ቴዲ ደግሞ ሲመጣ አጋጣሚ የሆነው ሀይሚዬን መንገድ ላይ ራሷን አዙራት፣ እሱ ራሷ አስነክቷት ይመስለኛል፣ ራሷን ራሷ አዙራት፣ እዛ አዛኝ መስሎ እንግዲህ ሀይሚዬን ይዟት ቤት ሄዷል። ቤቷ ድረስ ሄዷል። ቡራ ደግሞ ይቅርታ ሊጠይቃት ነው እንግዲህ ሀይሚዬን አስከፍቻት አይደል፣ ጨረቃዬን ብሎ ይቅርታ ሊጠይቃ አበባ ገዝቶ ቤት በሄደበት ሰዓት እንግዲህ አጅሬው ነው በሩ የከፈተው። ከዛም አልበቃ ብሎት ደግሞ አልበቃ ብሎት እንግዲህ ሃይሚ ጓደኛዬ ናት፣ ትናንትና የታችሁት ከሆነ ሃይሚ ጓደኛዬ ናት። ምን ያላለው ነገር አለ? ለሃይሚዬ ምንም ማላላትም ለቡራ ሌላ ነገር ይላል፣ ለሃይሚ ሌላ ነገር ይላል። ቡራ ከመጣ በኋላ ግን ሃይሚዬን እንደሚወዳትና የሃይሚ ጓደኛ እንደሆነ ተናገረ። ተቀላሽ ቡራ ትዕግስት የለውም ትግስት የለውም። በቃ እኔ ቡራ እየትግስት ይስጠንም ነው አቧዴ እና ያው ትናንትና መስማማት የለም ተመጣበጡ ተለያዩ። ዛሬ ደግሞ ሀይሚዬ ፍጽ ሆነው እንግዲህ ተሰብስበው ቡራን ሊጠይቁት መፍትሄ ከተፈጠረ ተብሎ እንግዲህ አንድ ለቁጭ ብሎ ነበረ ሚቅርት አድርጉልኝ። ዳቦ እየበላው ነው የገብርኤል ዳቦ በጣም ርቦኝ እየበላው ነው ሚቅርት እና ማለት ነው ቤተሰብ ቡራም ትዕግስት ቢስ ነው። ምን እንደሚሻለው አላውቅም። እንደማስረዳት ምን አገባሽ ይላል። ምን ይላል ሀይሚ የምኖትን መዋቅ ትፈልጋለች። በመሀል ቤት ሀይሚ ሁለት ወጥመድ ውስጥ ነው የገባችው። ይሄ ቴዲ የሚባል አንድ ጅል አንፎ አለ እዛ ጋ ያች አለች፣ ህይወቷን የምትበጠብጠው ከባድ ሁኔታ ውስጥ ነው ያለችው። እኔ ዛሬ ሀይሜ በጣም ያሳዘነችኝ፣ እውነት ለመናገር ያልበቃ በቃብሮት ደግሞ ሰውየው ቴዲ ሰውየው ጭራሽ ብሩኬ ባለበት ውስጥ አበባ ይዞ መጣ፣ አበባ ይዞ መጣ። እንግዲህ አስቡት። አሁን ቡራ ጥርጣሬው እየጨመረበት ይሄዳል። ሀይሜ ቡራን ትጠረጥራለች፣ ቡራ ሀይሜ። ስለዚህ እነዚህ ሰዎች ህይወታቸው ሊበጠበጥ ነው እና እኛ ደግሞ እነ ቴዲን በመጡበት እግራቸው ለምን አንመልሳቸውም? ቀንድ ቀንዳቸውን እያልን መመለስ አለብን። ለዚህ ጊዜ ያልሆንን መቼ ልንሆናቸው ነው? እውነት እና ማለት ነው። አበባ ተይዞ የሚኬደው ሲቀጥል ለፍቅረኛ ነው። ፍቅረኛ አይደለች፣ አንተ ለምንድነው አበባ ይዘላት እየሄድክ? አልወለደች። አንድ ሰው ሲወልድ የሆነ ፕሮግራም ሲኖረው ቤት ውስጥ ትሄዱ አበባ ይዛችሁ ልትሄዱ ትችላላችሁ። ከዛ በተረፈ ግን በኖርማል ቀን ባዘቦት ቀን ሀይሚ ቤት እየተንቀረፈፍ ከአበባ ይዘ መምጣት ምን ይሉታል? ቡራም ደንግጧል፣ ፍጤም ደንግጧል፣ ሀይሚዬም ደንግጣለች። አስባችሁታ። ስለዚህ ይሄ ሰት ህይወታቸውን ለመበጥበጥ ነው የመጣው። ግን ማንም ምንም ምንም ማንም ቢመጣ አይደለም አንድ ሁለት ቀርታችሁ አስራችሁም ተንገታታችሁ ብትመጡ ሀይምና ብሩኬን መለየት አትችሉም። አይ አይለያዩም። ሲቀጥሉ ማለት ሲቀጥል አይለያዩም። እነሱ ግን የሚጓደር ሰው ፈተና ይበዛበታል፣ ፈተና ይበዛበታል። ፈተናችሁን ደግሞ እናንተ ጠንካራ ሆናችሁ ማለፍ አለባችሁ። ቡራዬ በተቻለ አቅም ሀይምዬን ለማስረዳት ሞክር። ያው ታውቃላችሁ አደለ? ሴትኛ ሴቶች ማለት ነው። ቶሎ እንከፋለን፣ ነገሮች እውነት ይመስሉናል እና የሆነ በጣም ስስነን፣ ለመወሰንም ስስነን፣ ለመከፋቱም ስስነን፣ ለማዘኑም ስስነን። በዛው ልክም ደግሞ ጭክነ ካልን ደግሞ ጨካኞች ነን። እና ትረዳታለህ አይደለም? ይሄን ቀርቶ ብዙ ነገር ትረዳታለህ ቡራጌ አሁንም የምናገባሽ አይመለከትሽም ሳታውቂው ቀርተሽ ነው ወይ ምናምን ሳይሆን፣ ለራስህም ስትል ስምህን ለማጽዳት ስምህን አንደኛ እየጠፋ ነው አይደለ፣ ስምህንም ለማጽዳት ሲባል ያለውን ነገር ግልጽ አድርገህ ብትናገር መልካም ነው ብዬሽ አስባለሁ ቡራዬ። ለሌሎች እድል አትስጡ፣ ለጥላት እድል አትስጡ። አያችሁ አይደለ? ያ የመጀመሪያ ላይ ፎቶ ምናምን ምናምን ተብሎ ከዛ እሱ ሳያልቅ ነው ይሄ ሰውዬ የመጣው። አሁንም ደግሞ ሌላ ሴት ልትመጣ ትችላለች፣ ሌላ ነገር ሊፈጠር ይችላል። እና ክፍተት ስትፈጥሩ ነው እንደዚህ አይነት ነገር የሚያጋጥመው። እና ክፍተት አትፍጠሩ። ብዙም የሚወዷቸው ሰዎች አሉ፣ ብዙም የሚጨነቁላቸው ሰዎች አሉ። ለእነሱም ስትሉ፣ በተለይ ደግሞ ለሰውም ብላችሁ ሳይሆን ለራሳችሁ ስትሉ መስማማት አለባችሁ፣ መነጋገር አለባችሁ ብዬ አስባለሁ ቡራዬ። ሀይሚዬ የኔ ቆንጆ ቆንጆ ይ እናንተ ምንም አይለያችሁም። ሞት ካልሆነ በስተቀር ሞት ካልሆነ በስተቀር በትርኪ ብርኪ ወሬ ባሉባልታ ባልታ ወሬ ሀይሚና ቡራዬ አይለያዩም። አብርሽንና ሩታን ለወግ ለማድረግ እንዳበቃ ነው እናንተንም ለወግ ለማድረግ እናበቃችኋለን። ደገፍ አድርገን እጅ ለእጅ ተያይዘን እንቀጥላለን ሁላችንም። እና ማጽዳት ያለባችሁ ነገር ማጽዳት አለባችሁ። ሁለታችሁ መነጋገር፣ አንድ መሆን፣ ከዛ በኋላ ሁሉ ነገር ይስተካከላል ብዬ አስባለሁ። ለማንኛውም አትጨናነቁ፣ ፋሚሊ ደግሞ አትጨናነቁ፣ አታስቡ፣ አይለያዩም ግን እኔ አንዳንድ ነገሮች ስለሚያናድዱኝ ነው። በጣም ያናድዱኛል። በጣም የሆነ ዝም ብላችሁ ስታሰቡት ማለት ነው። ሰው በሰው ህይወት ገብቶ የሚዳክረው ነገር አያስጠላችሁም? አሁኑ የሚደብረው ለምንድን ነው? የራሳችንን ህይወት ማንኖረው ለምንድነው? የሰው ህይወት ምን በጠብጠው? ሽም የሚባል ነገር እኮ አለ ሰው ለምን አለፈለት፣ ለምን ተፋቀረ፣ ለምን አንድ ሆነ፣ ለምን ሰው ወደደው ብለን በዚህ ልክ ደግሞ መሄድ የለብንም። መሄድ የለብንም እና ለሁላችንም ልቦና ይስጠን፣ ማስተዋልን ይስጠን ነው የምለው። እኛም እኮ ጥረን ግረን እኮ ሰው የደረሰበት መድረስ እንችላለን፣ ግን እንደዛ እናስብን። በቃ ያን ሰው የሆነ በቃ ለማጥፋት ነው የምንሯሯጠው እና ብቻ ከባድ ነው። ለማንኛውም ፈታ በሉ ዘና በሉ። ዓለም ዘጠኝ ናት፣ አስራት ሞላም የሚባለው እውነት ነው በነገራችን ላይ በዚህ ምድር ላይ ስትኖሩ እንደዛ ናት። እና ብቻ ይከብዳል ውዶቼ ማሮቼ